ሰላም ሰላም የተወደዳችሁእና የተከበራችሁ የኢቱ ቴክ በዛሬ ቪዲዮአችን ላይ እንግዲህ ከርቀት ኮድ በመጠቀም የሰውን ስልክ እንዴት መጥለፍ እንደምንችል አሳያችኋለሁ ከዚህ ቀደም ስል በቪዲዮ ላይ ከተመለከታችሁ የተለያዩ ኮዶችን በመጠቀም እንዴት ከርቀት መጥለፍ እንደምትችሉ አሳይቻችሁ ነበር በዛሬ ቪዲዮችን ላይ ደግሞ ምርጥ የሆነ ኮድ በመጠቀም እንግዲህ ስልክ የምጠጠልፉበትን መንገድ አሳያችኋለሁ የኮዱ ኮዱ እንግዲህ ጨረር ሰባት መሰላለው ማለት ነው። መጀመሪያ ስልካችሁ መጠለፍና ለመጠለፉን በዚህ ኮድ ቼክ ከምታደረጉበት መንገድ አለ ማለት ነው። ጨረር መሰራል 67 መሰላል ብላችሁ ቼክ ታደርጋላችሁ ማለት ነው። ከዛ ትደውላላችሁ። መደወል የምትፈልጉት ላይ ስደውሉ እንደምታዩት ቮይስ ፋክስ፣ ኤስኤምኤስ ፎርዋርድ ኖት ፎርዋርድ ብሏችኋል በቃ ማንም ሰው ስልካችሁን እየተጠቀምባችሁ አይደለም ይህንን ይሄ መጀመሪያ ቼክ የምታደርጉበት መንገድ ነው ምክንያቱም በየትኛውም ኮድ ስልካችሁ ቢጠለፍባችሁ ቀድማችሁ ቼክ ማድረግ የሚጠበቅባችሁ ነገር ቢኖር በየትኛው ኮድ የተጠለፈብኝ ነው አሁን ያሳያችሁ ጨረሰ ሰባት ነው በሀያ አንድም ሊጠልፍባችሁ ይቻል ቁጥሮቹ ሊለያዩ ይችላሉ ሁሉንም ሁሉንም ደግሞ ቁጥሮች የሚያጠፋላችሁ ኮድ አለ እሱን ኮድ ደግሞ በሌላ ቪዲዮ አሳያችኋለሁ ለዛሬ ግን በሰባት ቢጠለፍባችሁ እንዴት አድርጋችሁ ቼክ አድርጋችሁ ማጥፋት ትቻላቸሁ፣ የሚለውን ነገር ከዛ በፊት ግን እንዴት ሊጠለፍ ይቻል የሚለውን ነገር እንመልከት። ጨረር ሰባት ጨረር ታደርጉና ከዛ ስል ቁጥሩ ታስገባላችሁ። ለምሳሌ የመጥለፍ የምትፈልጉ ቁጥር 0925 28 67 ቢሆን ከዛ እስከ መጨረሻው ድረስ ያው ዩትብ ስለማይፈቅድ ካስገባችሁ መጨረሻ ላይ መሰላል ትነካላችሁ ማለት ነው። ከዛ መሰላልን ከነካችሁ በኋላ ትደውላላችሁ ማለት ነው። እንደምታዩት ኮል ሪጅስ ወስ አሁን ባስገባችሁት ስልክ ቁጥር የትኛውንም ነገር መቆጣጣት ትቻላችሁ ማለት ነው። ቢደወልም ምንም ነገር ቢን እዚህ ስልክ ቁጥር ላይ ይገባላችኋል። እኔ አሁን ቅድም እንዳስገባዎት ጨራል 67 ብዬ በ2928 ብዬን ያስገባሁት ቼክ እናደርገው ስቲ ማለት ነው። መጠለፍና ለመጠለፉን ጨረን መሰላል 67 መሰላል ብዬ እደውላለሁ ማለት ነው። ልክ ስደውል እንደምትመለከቱት ቅድም ቮይሱ ላይ ቀድም ኖት ፎርዋርድ ነበር ሁሉም ያለኝ ነገር ግን አሁን እንደምትመለከቱት ቮይስ እና ፋክስ የምትለው ዋጋ ሁለቱ ጋር 0928 0928 ፎርዋርድ አድርጎታል ብሎኛል፣ ማለት ነው። ስለዚህ ይቺ በዚህ ስልክ ቁጥር ስለተጠለፈብኝ እንዴት አድርጌ ማጥፋት አለብኝ የሚለው ደግሞ የቀጣዩ መንገድ እንመለከታለን ማለት ነው። አሁን እንዳልኳችሁ ቼክ ማድረጊያው ጨረር መሰላል 67 መሰላል አድርጋችሁ ቼክ ታደርጋላችሁ። አሁን ቀድሜ እንዳደረግኩት ማለት ነው። ቼክ ስታደርጉት የማታቁጥ ቁጥር እንደምታዩት እዚህ ጋር ኖት ፎራድ ነው ሁሉም መሆን ያለበት። አሁን ግን ቮይስ እና ፋክስ የምትሏ ፎር 0928 ብሏል ከታያችሁ ማለት ነው። ስለዚህ እሱ እንዴት አድርግ ያጠፋል የሚለው ነገር አሳያችኋለ ማለት ነው። ጨረር ምን ታደርጋላችሁ በዚህ ቁጥር ከተጠለፍባችሁ መሰላል መሰላል 67 መሰላል ብላችሁ ትደውላላችሁ ማለት ነው። ከዛ ስደውሉ እንደምትመለከቱት ኮል ፎርዋርዲንግ ሬዞ ሰክሰስፉል ይላችኋል ማለት ነው ያ ማለት ሙሉ ለሙሉ ጠፍቷል እያላችሁ ማለት ነው እስቲ ቼክ እናድርገው ቅድም ቼክ ባደረግኩበት መንገድ ቼክ ማድረጊያው ምንድን ነው ብያችሁ ነበር ጨረር መሰላል ስልሳ ሰባት መሰላል የሚለው ቼክ ታደርጋላችሁ ማለት ቼክ ስታደረጉት እንደምትመለከቱት ምንም ፎርዋርዲንግ የሚል ነገር አይኖርም ቮይስም እንደምታዩት ቅድም ቁጥሩን አጠፋልኝ ማለት ነው ኖት ፎርዋርዲንግ አለ ቅድም ፋክስ ነበር የነበረው ፋክስ ፎርዋርድ ብሎልኛል እያንዳንዱ እንደምትመለከቱት ሙሉን ኖት ፎርዋርድ ሆኗል ማለት ነው ስለዚህ በእንደዚህ አይነት መንገድ በቀላሉ ቼክ በማድረግ ታጠፋላችሁ ማለት ነው ነገር ግን በማታውቁት ደግሞ ኮድ ቢጠልፍባችሁ በምን አይነት ኮድ ታጠፋላችሁ ሁሉንም የሚያጠፋ ኮድ አለ እሱን በሌላ ቪዲዮ ሰርቼ ይወጣላችኋለሁ ለዛሬ ግን በስልሳ ሰባት ቢጠለፍባችሁ እንዴት ማጥፋት እንደምትችሉ አሳያችኋል ማለት ሌላኛው ደግሞ ያው ሁላችሁም ታቁታላችሁ ብዬ እገምታለሁ በሀያ አንድ ደግሞ እንዴት እንጠንጠፋለን ማለት ነው ጨረር 21 ብላችሁ ከዛ ይችን ጫረን ካስገባችሁ ወዲያ መጥለፍ የምትፈልጉትን ቁጥር ታስገባላችሁ ማለት ነው ለምሳሌ ቅድም እንዳልኳችሁ 09 እኔ 35 ለምሳሌ መጥለፍ ፈልግ 35 ታስገብቼ እዚህ ጋር ሙሉ ቁጥር ታስገባላችሁ እናንተ ዩቲብ ግን ስለማይፈቅ እኔ ሙሉ ቁጥር ላላስገባም እና እኔ 09 35 41 75 ያስገባሁትን እናንተ ደግሞ መጥለፍ የምትፈልጉትን ቁጥር ታስገባላችሁ ካስገባችሁ በኋላ መሰላልን ትነካላችሁ ከዛ ትደውላላችሁ ማለት ነው ስትደውሉ ሪኮል ፎርዋርዲንግ ሬጅስትር ሲወስ ሰክሰስፉል ይላችኋል ማለት ነው ስለዚህ ጠለፋችሁ ባትነ ያ ሰውዬ የሚደውለው ደውል ሙሉ ለሙሉ ወደ እናንተ ጋር ይመጣል ማለት ነው ቼክ ለማድረግ ቅድም እንዳልኳችሁ ቼክ ማድረጊያው ጨረር መሰላል ሀያ አንድ መሰላል ብላችሁ ትደውላላችሁ ማለት ነው ስደውሉ ቅድም ያስገባችሁ ቁጥር ቮይስ እና ፋክስ ላይ እንደምትመለኩት ዜሮ ዘጠኝ ሰላሳ አምስት አርባ አንድ አምስት ፎርዋርድ እንዳደረገብኝ ይነግርኛል ማለት ነው ከዚህ ይህን ከደገረኝ በዚህ ኮድ ቢጠለፍባችሁ በቀላል መንገድ ምን ታደርጋላችሁ ማለት ነው። መሰላል መሰላል ሀያ አንድ መሰላል ብላችሁ ስደውሉ ሙሉ ለሙሉ የዛን ስልክ ቁጥር ኢሬዝ ያደርግላችኋል ማለት ነው። በቀላሉ አሁን ስልካችሁ ማንም አልጠለፈም ማለት ነው። አለመጠለፉን ደግሞ ገብተን በመጨረሻ ቼክ እናደርግና የዛሬ ቪዲዮአችን እንጨርሳለን ማለት ነው። መሰላል መሰላል ሀያ አንድ መሰላል ብላችሁ ትደውላላችሁ ከዛ ወዲያ ስንደውል እንደምትመለከቱት የምትመለከቱት ኮል ፎር አድንግ ሙሉ ለሙሉ ይረዝ አድርጓለሁ። የመጨረሻ ቼክ እናደርጓለን ማለት ነው። ስልካችን ላይ ምንም አይነት ስልክ ቁጥር አልመጠለፉን እንዳልኳቸው ቅድም መናደርጋለን ጨረ መሰራል ሀያ አንድ መሰላል ብላችሁ ስደውሉ ሙሉ ለሙሉ ምንም አይነት ቁጥር አይመጣም። ቮይስም ፋክስም ኤስኤምኤስም ኖት ፎርዋርዲንግ ብሏል ማለት ነው። ይህንን መንገድ በመጠቀም ስልካችሁ ላይ የማታቁት ሰው ከጠለፈባችሁ በዚህ መንገድ ማጥፋት ትችላላችሁ ለመጥለፍም በእንደዚህ አይነት መንገድ ትችላላችሁ ለጥሩ ነገር እንደተጠቀሙበት ሰጀስት አደርጋችኋለሁ ነገር ግን በስልሳ ሰባት እና በሀያ አንድ ቢጠለፍባችሁ ቁጥር እንዴት አድርጋችሁ ማጥፋት እንዳለባችሁ በዚህ መንገድ ማጥፋት ትችላላችሁ ሁሉንም ደግሞ የሚያጠፋ ኮድ በቀጣይ ቪዲዮ በየትኛውም አይነት ኮድ ቢጠለፍባችሁ የሚያጠፋባችሁ ኮድ ይዤላችሁ መጣላችሁ እስከዛ ድረስ ግን ለሁላችሁ መልካም ጊዜ ተመኞቸው